ሰላም ሰላም፣ እንደት ናችሁ? ወደ ፀሐይት ዩብ ቤተሰቦች ሰላም ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ትናንትና መብራት የለም ነበር፣ ለዛ ነው የጠፋሁት። በያላችሁበት ሰላማችሁ ይብዛላችሁ። ጥናታችንን ቀጥለናል፣ እንደምትመለከቱት። እስኪ ምንድን ነው ያወጣሁት መጽሐፍ። እስኪ ሰው ነገር ምን እስቲ ይጠናል ብዬ እራሱ አስቤው አላቅም። ተማሪ ሁኜ ለምን እንደሆነ አላቅም፣ አላቅምንም

ነገር ምልክት ቋንቋ ላይ ምን ሲይ ከተሳሳተ እጄ ማለት ነው። እሱ በነገራችን ላይ የምልክት ቋንቋ ሁሉም ትርጉም አለው። እጃችን እንድካለ ሌላ ጣጣ ነው። እንዲህ ስንል ሀመሩ ሆነው አይደል? እንደዚህ ግን በሌላም እነሱ ሌላ ትርጉሙም ደግሞ ያመጣባቸዋል። ምልክት ቋንቋ እጃችን በተሳሳተ ቁጥር ሌላ ውስጥ ይገባል ማለት ነው። ትክክለኛ ሆነውን እውነት ወይም ሀሰት በማለት መልስ ይላል። የትኛውን ነው የምትለው? ባህል አንድ ሀገር ቅርስ እና ሀብት ነው። ይሄ እውነት ጽፈው መልስ። ይኸውልህ በመዳን ያለ እዚህ ላይ ናችሁ። ግን ሰኞ እኮ ፈተና ናቸው። ሮብ ፈተና ነው የሚጀምሩት። እስከ ሮብ አዘግታችኋለሁ እንደሆነ እንጃ ሰኞና ማክሰኞ የሚሸፍኑት ነገር ይኑራቸው፣ ምን ይኑራቸው አላውቅም

አመሩ ነው አይደል? 14 ነው የሚመስለኝ። አለቀ። አሁን ይሄን አይደለም እንድናጠና ምፈልገው ወይ አማርኛ ነው ወይ ማትስ ነው። ማትስ ሰው፣ ኧረ ጉዴ ነው ዘንድሮ። ይሄ ልጅ ጋር ሳይከተኝ አይቀርም በመድኃኔዓለም ተስወኝ ያለብ እዛ ነው ልሽ እያለኝ ነው። እስቲ ልሞክር። እርግጠኛ ስንት መጽሐፍ አለ እዚሁ ውስጥ? አንዱ መጽሐፍ አንድ አንዱ መጽሐፍ አንድ መጽሐፍ የት ሄደ? ስድስት እኮ ነው፣ ስድስት እኮ ነው። ኧረ በቃ ወርክሽት ራሱ አሪፍ ነው። የረሳ ነው ማስታወስ ወርክሽት ወርክሽቱን የሚጠቅመው እሱን ያልተማራችሁ ምንድን ነው ሁሉንም ያልተማራችሁትን ነው እያሳየኝ ወይስ ስ እያጠናሁ ነው

ይጨርሰናል፣ እያለኝ እኮ ነው። ማጥናት አይጠበቅብንም እያለኝ ነው። እሱ ግን ፈተና ይመጣል አሁን እና ማንበብ አለብን ይህን

ተመልካቾቻችን ይህን ያክል ከሞከርን እኛ ወደ ቋሚ ጥናታችንን እንግባ። እናንተ ሰላም ደሩልኝ፣ በያላችሁበት ሰላሞች ይብዛ። እንደዚህም ሞክሩ። ከዕለት ከዕለት እየተለመደ ይሄዳል። አሁን እየለመድን ነው መተናል ከድሮ አሁን አሪፍ ላይ ነው ባባ እንግሊዘኛ እያነበበ ነው። ስሙን በእንግሊዘኛ በአማርኛ ይጽፋል። እሺ የኔን ስም ይጽፋል አሁን። ይቅርታ አጥፍቻለሁ እያለኝ ነው። የሆነ ራይት ያደረገበት የተሳሳተ ነው እና አይደለም፣ ይቅርታ እያለኝ ነው። ራሱ ስህተቱን አርሞ ማለት ነው። እና እንሞክር እድላችንን። ለማንኛውም በየቤቱ ደፍ ልጅ ያላችሁ ሰዎችም ኦቲዝም ያላችሁም አነቃቋቸው። እናንተ መጀመሪያ ክረምት እየመጣ ነው። እናንተ ጥናት ጀምራችሁ ብታስጀምሯቸው መስከረም ላይ በጣም ነቅተ ይገቡላችኋል ወደ ትምህርት ቤት። አይቸገሩም፣ አዲስ አይሆኑም ማለት ነው። ሰላም ደሩልኝ። አመሰግናለሁ። ወዳችኋለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንግዲህ ባባ፣ በቃ እኔ ነኝ ብቻ ነው። ከዚህ በኋላ መዞር አልችልም እና ሰላም